የመጀመሪያው መረጃችን የሚሆነው እዚህ በምስሉ ላይ እንደምንመለከተው በውኃ ተከባ የባሕር በር የተነፈገች ሀገር ኢትዮጵያ እዚህ ውስጥ አለች። ና እንግዲህ የኢትዮጵያን ታሪክ ስንመለከት በጣም ወደብ በድንበር አካባቢ ከ60 ኪሎ ሜትር የምትርቅ ሀገር ነች። ከውስጧ ደግሞ የሚፈሱ ወንዞችን ለጎረቤት ሀገራት የምታጋራ ነች። ና እሷ ግን በባሕር በር የምትቸገርእና ና የባሕር በርን ስታነሳ ደግሞ ጠላቶች የሚበዙባት ሀገር ሆናለች። ና ይህንን እንደው በማስረጃዎች ከተመለከትን ወደ በርከት ያሉ ወንዞቿ ለጎረቤቶቿ ታጋራለች። ወንዞቿ ላይ ለማልማት ደግሞ እንቅስቃሴዎችን ስታደርግ የጋራ ተጠቃሚነት የሚል የተቃውሞ ድምጾች በዚህም በዛም ይደመጣሉ። እንደ አብነት ብንመለከት አባይ ያው ትልቁ ወንዝ የሚታወቀው ወደ 11 ሀገራት ተፋሰስ ያሉት እና በርካታ ሀገራትን የሚያረሰርስ ወንዝ ከዚሁ ከኢትዮጵያ 80 በመቶ የሚሆነው የሚነሳው ከኢትዮጵያ ነው። ባሮን ስትመለከች በጋምቤላ ውስጥ የሚገኘው ወንዝ ደቡብ ሱዳንን ይመግባል። ተከዜ የኤርትራና በሱዳን ይፈሳል። እንዲሁም ገና ላይ ወደ ሶማሊያ የሚፈስ ወንዝ ነው። እነዚህ ሁሉ መነሻቸው ከኢትዮጵያ ነው እና ነገር ግን ኢትዮጵያ እነዚህ ወንዞቿ ለቀጠናው እየሰጠች፣ አብራ እያደገች፣ አብራ እየለማች አሁን የባህር በርን ጥያቄ ስታነሳ የስጋት ምንጭ ተደርጋ የምትነሳበት አጋጣሚ ይሄ በጣም በርካቶችን እያነጋገረ ያለ ጉዳይ ነው። የባህር በርን ከተመለከትሽም ቀይ ባህር ከኢትዮጵያ ከድንበር እንኳን እንደ አይነት ወደቦች ወደ ቦቺ ስትመለከች፣ ከ60 ኪሎ ሜትር ነው ከኢትዮጵያ ርቀው የሚገኙት። በጣም በቅርብ ርቀት 60 ኪሎ ሜትር ማለት እኔ እናንቺ ከበረታን በጠዋቱ የደም መለስበት አካባቢ ወይም ደግሞ እዚ ቁጭ ብለን ባሻገር ቀይ ባህር የምትመለከችበት ነው። ድንበር ላይ ሆነሽና እንደ የተመልካች የሆነችበት አጋጣሚ ስትመለከች በጣም የሚያስቆጭ ነገር ነው። ከቀይ ባህር ባለፈ ደግሞ የኢንዲያን ኦሽንም ቢሆን በቅርቡ ያለና በባህር በርም የተከበበች በወንዞች የተከበበች ነገር ግን እዚህ ማለት ውሃ የሚጠማት ሀገር ናትና ይሄ በርካቶችን ያስቆጫል አሁን

ትውልዱ ተነስቷል። ኢትዮጵያ የባህር በር ያስፈልጋታል የሚል ጥያቄ አንስቷል። የባህር በር ያጣችበትን መንገድም ስትመለከች የህግ ወይም የህጋዊ መሰረትም የለውም። በውል ወይም ውል አድርጋ በወረቀት ተፈራርማ አይደለም የባህር በር ያጣችው። የኢትዮጵያ የባህር በር እንዴት አጣች ብለሽ ወረቀት ስታገላብጭም ይህንን ባህር በር ኢትዮጵያ አልፈልግም ወይም ፈርሜ ሰጥቻለሁ የሚል የህግ መሰረትም አታገኝም፣ እና አሁን ትውልዱ ወደዛ የመመለስ እሳቤውን አጠናክሮ ቀጥሏል። አንዳንድ አለም አቀፍ እውቅናዎችም እየተገኘ መጥቷል። ከዚህ ቀደም ታስታውሳላችሁ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ኢትዮጵያ በሰላማዊ መንገድ የባህር በር ማግኘት እንዳለባት ሲያነሱ ነበር። ሌሎች ዓለም አቀፍ ተቋማትም የተባበሩት መንግስታትም እንግዲህ የባህር በር የሌላቸው ሀገራት የባህር በር ማግኘት እንዳለባቸውና ከእድገታቸው ወደ ኋላ መቅረት እንደሌለባቸው ቀደም ብሎ ሲያነሳ ነበር። የኢትዮጵያ ደግሞ በጣም በተለየ መልኩ አሁን ወደ 130 ሚሊዮን ህዝብ ደርሰናል። በቀጣይ እንግዲህ የስታቲስቲክስ መረጃዎች ስንመለከት ደግሞ በሚቀጥሉት ጊዜያት ወደ 150 ሚሊየን የመድረስ አቅም አለው ተብሎ እየተነገረ ያለው ይህን ህዝብ ያለ ባህር በር በዛውም ደግሞ በ ኪሎ ሜትር ውስጥ እየተመለከትሽው ድንበር ላይ ሆነሽ ቀይ ባህርን እየተመለከትች ነገር ግን ቀይ ባህር መጠቀማት ሽም እየተባልሽ መቀጠል አይቻልም እና የኢትዮጵያ ታሪክ የሚቀየርበት ጊዜ ቅርብ ይመስላል። ትውልዱ አሁን የባህር በሩ ዋነኛ ጉዳዩ አድርጎ እየጠየቀ ነው ያለው። ው ጥያቄውም ራስ ወዳድነት የተጫነው ነው እንደሆነ ነው መናገር የሚቻለው። ምክንያቱም ኢትዮጵያም የታለቀው የኢትዮጵያ ህዳሴ ግድንም ስገድብ ብቻዬን ልጠቀም አይደለም ሁሉንም በድንበር ተሻጋሪ ውሃዎችን በዓለም አቀፍ መርሆች መሰረት በሁሉም የተፋሰሱ ሀገራት በጋራ ይጠቀሙ ምንጠቀም ነውና ነው እና እንዲህ አይነት ጥያቄዎችም ከዚህ ከባህር በር ጥያቄ ጋር አንድ ላይ ተሰናስለ ነው የሚነሳው። አሁን እንዳልከው ትውልዱ ጠይቋል ጀምሯል። ከዚህ ቀደም በተለያዩ የፍርሀት መሸበብ ውስጥ ነበር ይሄ ጉዳይ የሚነሳው፣ ወይ ደግሞ በሆነ ሰርክል በሆኑ ጓደኞች በሆኑ ምሁራን ነበር የሚነሳው። አሁን እንደ ሀገር ይሄ ጥያቄ ተጀምሯል እና እውነት ነው ማበር ይገባታል። በውሃ ተከባ የባህር በርን መነፈግ የለባትም። ይሄ ጥያቄ ሊቀጥል ይገባል። በተለይ ደግሞ ያነሳናቸው የተፈጥሮ ሀብቶቿ ወንዞቿና በአካባቢው ያሉ እንደ ህዳሴ ግድብ እና ቀደም ብለን ያነሳናቸው ወደ ጎረቤት ሀገራት የሚፈሱ ወንዞች አንድ የመደራደሪያ አቅም ሊሆኑን ይገባል። አሁን ምሁራን፣ መንግስት እንዲሁም ደግሞ ትውልዱ የባህር በር ጥያቄን ሲያነሳ እነዚህ የተፈጥሮ ሀብትን በጋራ መጠቀም ከቻለን ኢትዮጵያም ቀይ ባህርን ስትጠይቅ ነውር መሆን የለበትም። ታላቁ ህዳሴ ግድብ ወይም አባይ ላይ ግድብ ስትገነቢ ከሩቅ ሀገር መጥቶ ኢትዮጵያን የጋራ ተጠቃሚነትን ትጎጃለች ብሎ የሚጠይቅ ትውልድና ሀገር እስካለ ድረስ ኢትዮጵያ ደግሞ በቅርቡ ያለውን የባህር በር በጋራ መጠቀም አለብኝ ብላ ጥያቄ ማቅረቧ ሌሎችን ሊያስገርም አይገባም። በሚል በርካቶችም እየተነጋገሩበት ነው። ያለው ጥያቄ እንግዲህ ቁጭት በተሞላበት መንገድ የተነሳ ነው። ዳር እስኪደርስ ድረስ የሁሉንም ርብርብ የሚጠይቅ ነው። እንደተባለው የኢትዮጵያ የባህር በር ጥያቄ የትውልድ ጥያቄ ሆኖ አሁንም ድረስ የሚቀጥል ለሚሆነው ቁጭቶችን በተወሰነ መልኩ እየፈታች ያለች ሀገር ነች። አሁን ታላቁ ህዳሴ ግድብ የሺህ ዓመታት ቁጭት ተፈቶበታል። ከዛ በኋላ የተፈጥሮ ጋዝ አይተናል። አሁንም እንግዲህ የባህር በር ከነዚሁ ጋር ተስፋ እናደርጋለን። እንዲሁም ጠቅላይ ሚኒስትሩ አባይ ላይ የማይደፈረውን ደፍረናል የባህር በር ጉዳይማ ቀላሉ ነገር ነው ብለው ባለፈው ሲናገሩ ሰምተናልና እንግዲህ ያቀልልና የባህር ቤት ባለቤት ያደርገን እንላለን። ሌላኛው ጉዳያችን ወደ አሜሪካ ይወስደናል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በዋይት ትልቅ ወደ አስር ሺዎች የሚይዝ አዳራሽን ለመገንባትና አካባቢውን ለማስዋብ ሲያቅዱ ባለሀብቱ ተሳትፎበት ነበርና ከሰሞኑ በዚህ ግንባታ ውስጥ የተሳተፉ ባለሀብቶችን የራት ግብዣ አድርገዋል፣ የምስጋና የራት ግብዣ አድርገዋል። እና ይህ በርካቶች የተነጋግሩበት ያለው ጉዳይ ነው። በተለይ የባለሀብቱና የመንግስት ጥምረት ልማትን ለመስራት በአደጉት ሀገራትም የሚደረግ በልላ እያልናቸው እንግዲህ አሜሪካ በኢኮኖሚውም በምኑም ስታመጭ ራሷን ችላ መገንባት የምትችል ሀገር ነች። ነገር ግን የባለሀብቱ ተሳትፎ ምን ያህል ወሳኝ መሆኑን በዛ ሀገር ትመለከቻለች። እንግዲህ እናመሰግን ተመሰግናለን በሚል ትልልቅ በዚህ በምስሉ ላይ እንደምንመለከታቸው እንደ ሜታ ሌሎች ትልልቅ የቴክኖሎጂ ኩባንያ ባለቤቶችን ጨምሮ ትልልቅ የአሜሪካ ባለሀብቶች የተሳተፉበት እራት ግብዣ ነው የተደረገው። ወደ 250 ሚሊዮን ዶላር የሚያወጣ ውጭ ስራ ነው። በዛ በቤተ መንግስቱ የተሰራው አዳራሽን ጨምሮ ግቢውን የማስዋብና የአካባቢውን ውብና ጽዱ የማድረግ ስራ ነው የተሰራው። ለዚህ ተሳትፏቸው አመሰግናለሁ ሲሉ እንግዲህ ዶናልድ ትራምፕ ባለሀብቶችን በ ዋይት ሀውስ ራት ግብዣ አድርገዋል። ይህ ተሞክሮ ቀደም ብሎ በኢትዮጵያ ውስጥም ተደርጎ እንደነበረ እናስታውሳለን። በተለይ አሁን የጎብኚዎች ቀልብን እየሳቡ የመጡት የገበታለትውልድና የገበታለሀገር ፕሮጀክቶች በዚህ መልኩ እንደተገነቡ እናስታውሳለን። ጠቅላይ ሚኒስትር አብይ አህመድ በቤተ መንግስት ከባለሀብቶች ጋር ባደረጉት የራት ግብዣ በተሰበሰበ ገንዘብ ና በተዋጣ ገንዘብ እነዚህ ልማቶች መሰራታቸውን እናስታውሳለን። አሁን በአሜሪካን ሀገር እንዲህ አይነት ስራዎች ብቅ እያሉ ነው። ኢትዮጵያ ቀድማ እንዲህ አይነት ስራዎች መጀመሯ ይታወሳል። አለም አቀፍ አሰራር ነው። ባለሀብትና መንግስት በጥምረት ሲሰሩ ምን ያህል ሀገር መለወጥ እንደምትችል አንዱ ትልቁ ማሳያ ሆኖ ይጠቀሳል። በእኛ ሀገርም እንግዲህ ቀደም ብሎ የምናነሳቸው ፓርኮች የጎርጎራን የወንጭንና የኮይሻን ስንመለከት በእንዲህ መልኩ የተገነቡ የመዝናኛ ቦታዎች ናቸው። ሌላኛው መረጃ የሚወስደን እንግዲህ ይሄ ወደ በጣም በታሪክ ወደ ኋላ የሚወስደን መረጃ ነው። በምስሉ ላይ እንደምንመለከተው የቻይና ታላቁ ግንብ በመባል የሚታወቅ ነው። ወደ 2300 ዘመን ፈጅተው የተገነባ ነው እና ይሄ ወደ ዘጠኝ ስርወ መንግስት ተሳትፎበታል። አንዱ መንግስት ሲመጣ፣ ሌላኛው ሲተካ እያስቀጥለው የሄደ ጉዳይ ነው። የግንባታው መሰረት ወይም ፅንሰ ሀሳቡ መጀመሪያ ቻይናን ከወራሪዎች በሰሜን በኩል ይመጣሉ በሀገሪቱ የሰሜን አቅጣጫ ይመጣሉ ወይም ደግሞ በየጊዜው እያስቸገሩ የነበሩ ወራሪዎች ነበሩ። እነሱን ለመጠበቅ የተገነባ ወደ 21 ሺህ ኪሎ ሜትር የሚረዝም ግንብ ነውና ይሄ ዘጠኝ መንግስታት ተቃይረውበታል። ስርወ መንግስታት በተለይ በቀድሞ ጊዜ ደግሞ በንጉሳውያን የሚተዳደር አካባቢ ስለነበረ ምን ያህል አንድ ስርወ መንግስት የሚቆይበትን ጊዜ ማሰብ ትችያለችና፣ ወደ 2300 ዘመናትን ፈጅቶ የተጠናቀቀ የትውልድ ቅብብሎች የታየበት ፕሮጀክት ነው። ቻይና ዛሬ ሁለተኛዋ የዓለማችን ግዙፍ የኢኮኖሚ ባለቤትና ትልቅ ሀገር ስትሆን እንዲህ አይነት የትውልድ ቅብብሎችን እያሳየች የመጣችበት ነው። አሁን ይሄ ጠላትን ለመጠበቅ ብቻ ምልክታቸው አይደለም። አሁን የጽናታቸው ማሳያ፣ አንዱ መንግስት ሲወድቅ ሌላኛው ፕሮጀክቶችን እንዴት ማስቀጠል እንደሚችል ማሳያ አድርገው ቻይናዊያን አሁን ትልቅ ትምህርት አድርገው የሚያነሱት ፕሮጀክት ነው። እኛም አሁን በታላቁ ህዳሴ ግድብና በተለያዩ ፕሮጀክቶች እንዲህ አይነት ትምህርቶችን እየፈጠርን መተናል። ታላቁ ህዳሴ ግድብ ታስታውሻለሽ በ2003 ሲጀመር ከዛ በኋላ ደግሞ 2013 ላይ ለውጥ ሲመጣ በርካታ ሩመሮች ነበሩ፣ አይደለ ታላቁ ህዳሴ ግድብ የሚገነባ አይደለም፣ በዛኛው ስርዓት የተጀመሩ ፕሮጀክቶች በሙሉ ሊያልቅላቸው ይችላል በሚል ስጋቶች ሲጠቀሱ እንደነበረ እናስታውሳለን። ነገር ግን ታላቁ ህዳሴ ግድብ የአንድ መንግስት ጉዳይ ባለመሆኑ የአገር ጉዳይ፣ የትውልድ ጉዳይ በመሆኑ በለውጡ መንግስት ተጠናቆ አሁን መመረቁን እናስታውሳለን። ጠቅላይ ሚኒስትር አብይ አህመድም በአንድ ወቅት ታላቁ ህዳሴ ግድብን ማቆምና አለመጨረስ ቀላሉ ነገር ነው። ነገር ግን ታላቁ ህዳሴ ግድብን አቆምን ማለት ትውልዱ አሁንም በድህነት ውስጥ የሚቀጥል መንገድ የእኛም ስማችን በዛው የሚቀጥልበት እና ለትውልድ የምናወርሰው ስም የማንገነባበት ሀገር ሆና ትቀጥላለች፣ የሚል ሀሳብን ሲያነሱ ነበረ። ያንን በታላቁ ህዳሴ ግድብ መቀልበስ ተችሏል። የመደመር መንግስት መጽሐፋቸው ላይም በተለይ ይሄ የደመሰሱ የመቅዳት ወይም ደግሞ ደጋግሞ የሚመታን እንቅፋት አንዱ ጀምሮት አንዱ የሚትሆን የምናጠፋበት መንገድ መጥፋት አለበት። ለዚህ አንዱ ትልቁ ማሳያ ታላቁ ህዳሴ ግድብ ነው። በኋላ ላይ ደግሞ በቀዳማዊ ኃይለሥላሴ ዘመነ መንግስት ጥናት ሲደረግበት ቁፋሮም ተጀምሮ የነበረውን የ ተፈጥሮ ጋዝ ሀብት በማውጣት ለትውልዱ ወደ ጥቅም መቀየር ተችሏል። አሁን ኢትዮጵያውያን ቀድሞ የጀመሩትን ስራ በኋላ ላይ የሚመጣው ትውልድ እያጠናቀቀ የመሄዱ ነገር ጅምር ስራዎች አሉ። ይህ በቻይና ሀገር በጣም እንደ ትምህርት የሚጠቀስ ነው። ኢትዮጵያን በዛ መንገድ ስትሄድ ብልጽግናዋን ታረጋግጣለች ተብሎ ይታሰባል። ጅምር ስራዎች አሉ። ሀገርን ብቻ መስራት አይቻልም። የግድ ከትውልዱ ጋር መቀባበል የሚመጡት መንግስታትም አሁን እንዳየነው ነው። እንደ ታላቁ ኢትዮጵያ ህዳሴ ግድብ እንዲህ ሌሎችን ፕሮጀክቶች በመቀባበል ለቀጣይ ትውልድ ጥሩ አሻራንም ስራንም ሰርቶ ማለፍ ያስፈልጋል። እና ጥሩ ተሞክሮ ነው ያጋራህ። ንብረት እናመሰግናለን።